ቤተሰብ ዛሬ የሰራውላችሁ ዋን ዴይ ቻሌንጅ ነው። አንድ ጊዜ ብቻ በመጠቀም ቆዳችንን አይናችን ስር የጠቆረው ያበጠው ሁሉ ይጠፋል። በዚህ ላይ ጽድት ፍክት ያለ ከለር ወዛማ ከለር ይሆናል። በአንድ ጊዜ ማለት ነው። አስር ደቂቃ ባልሞላ ጊዜ ውስጥ መስታወት የመሰለ ፊት ያደርግልናል። ውጤቱ በጣም ይገርማል። ሞክሩት። በቤኪንግ ሶዳ የተሰራ ነው። ሙሉ ቪዲዮን እዩት። በአስር ደቂቃ ውስጥ መስታወት ፊት ማግኘት እንችላለን። በጣም ያጠራል፣ ወዛማ ያረጋል። እንዴት እንደሚያሳምር ራሱ ልነግራችሁ አልችልም። ይሄንን ትሪትመንት ሰርታችሁ ተጠቀሙ። የተከበራችው የሳምሪ ቤተሰቦች እንደምናችሁ እንደምንከረማችሁ፣ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሳምንቱን ሙሉ ያሳለፍኩትም ፈተና መላው የኢትዮጵያ ሕዝብ አይቶታል። እኔ ነፃ መሆኔን እግዚአብሔር ሐቄን አውጥቶልኛል። ደግሜ መናገር አልፈልግም። ሰው ለመርዳት ስንል ይሄ ሁሉ ፈተና የሚመጣ ከሆነ ሰው መርዳት አያስፈልግም ብዬ ነው በቃ የወሰንኩ ዳግም እኔ የሰው ልጅ ላረዳ ወስኛለሁ። በመልካምነት በቅንነት እንደ አንድ ኢትዮጵያዊነት ያደረኩት መልካም ነገር ወደ ሌላ አጀንዳ ተቀይሮ እንግዲህ የተሰራውን ነገር አይታችኋል። እግዚአብሔር ደግሞ ሀቄን አውጥቶልኛል። በተረፈ ዛሬ ወደ አዲስ ቪዲዮ መጥቼ ላችኋለሁ ዛሬ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ሌሎቻችሁ ሼር ላይክ ኮመንታችሁ አይለኝ ይላለሁ። ዛሬ የመጣሁበት አዲስ ቪዲዮ አለኝ፣ በጣም ይጠቅማችኋል። ዋን ዴይ ቻሌንጅ የሚል ቪዲዮ ነው ዛሬ ምንሰራላችሁ። በጣም ቆዳችሁን በጣም የሚያጠራልን ነው ዛሬ የምንሰራው ማለት ነው። አንድ ጊዜ ብቻ ተጠቅመን ቆዳችንን ግሎይንግ ስኪን ያደርግልናል። የሚያንጸባርቅ የሚያበራ እንደ መስታወት የሚያበራ ቆዳ ይኖረናል በአንድ ጊዜ ማለት ነው። የጠራ እየፈካ ጥቋቁር ነገር ካለ ባንዴ ያነሳል ማለት ነው። ስለዚህ ቀጥታ ወደ ስራ ውኔት፣ ከኔ ጋ ሁኑ፣ ሙሉ ቪዲዮውን እዩት። ቤተሰቦቼ መጀመሪያ አንድ ኮከምበ ወይንም ኪያር ይሉታል ያስፈልገናል። ከዛን እዚ ጋር ካርቦኔት ሶዳ ያስፈልገናል። በጣም ጠቃሚ ነው። ሌላ ደግሞ የምቀመመው ነገር አለኝ እዚህ ውስጥ ማለት ነው። ሙሉ ቪዲዮውን እዩት። ይህንን ልጬ ቆራርጬ በትንሹ አስቀምጣለሁ መልኩ ኮኮምበሩን ልጠን እናዘጋጅና በማሽን ጨምረን እንፈጨዋለን ማለት ነው። እራሳችን ላይ ኮኮምበር ወይንም ኪያር ዘጠና ፐርሰንቱ ውሃ ነው። በጣም ውሃ አለው። ለቆዳ ጥራት ቆዳችን ሞይስቸራይዝ እንዲሆን ይረዳናል። አይናችን ስር ያበጠ ካለ፣ አይናችን ዙሪያ የጠቆረ ካለ ሪሙቭ ያደርገዋል ያጠፋልናል ማለት ነው። አሁን ወደ ስራ ማሽን ላይ ጨምረውና ፈጨዋለሁ። ግን ለብቻ አይደለም፣ ሁሉንም ኢንግሪዲየንት ዚስት ነው መጨምረው ምጠቀመው በሙሉ እዚ ውስጥ አረጓለሁ። ያ ጨምር ያለው ግማሽ ማንኪያ ቤኪንግ ሶዳ እጠቀማለሁ። ግማሽ ማንኪያ ብቻ ኦኬ። አሰሲዬ አላርጂክ ካለባችሁ መጀመሪያ እጃችሁ ላይ ተቀቡና፣ ከዛ በኋላ ምንም ከሌለ ፊታችሁ ላይ ተቀቡ። አላርጂ ከሌለባችሁ ግን ተጠቀሙት። ቤኪንግ ሶዳ ምንም አይነት ሳይድ ኢፌክት የለውም ለቆዳ እንዳ። ግማሽ የሻይ ማንኪያ ቤኪንግ ሶዳ እንጨምራለን። ግማሽ የሻይ ማንኪያ እና በዛም ኦኬ እዚህ ላይ ደግሞ ኦይል እንጨምራለን ማንኛውም አይነት ኦይል ኦሊ ዘይት ዘይቱን ወይንም ኦሊቫ ኦይል ካላችሁ በጣም ቆንጆ ሆኖ አንድ ማንኪያ ኦሊቫ ማንኪያ ኦሊቫ ኦይል ኦኬ። ምንም ሳንጨምርበት እንፈጨዋለን። እንግዲህ የፈጨውትን ኮኮምበር እዩት ምን እንደመሰለ ኦኬ። ራሱ ውሃ ስላለው ዘጠና ፐርሰንት ውሃ አለው። አንድ ጊዜ ብቻ ነው የምንጠቀመው እሺ አንድ ጊዜ በቃ አንደጋግመው። ዋንዴ ቻሌንጅ ነው። በአንድ ጊዜ ነው የምንፈልገውንም ለውጥ የሚሰጠን በአንዴ ነው። በአስር ደቂቃ ውስጥ የሚገርም ለውጥ ይሰጠናል ማለት ነው። ጽድት ያለ ጥርት ያለ ከለር፣ ወዛማ ከለር ይኖረናል። ቤኪንግ ሶዳ ምንም አይነት ሳይድ ኢፌክት የለውም ለቆዳ እንዳትፈሩ። ብዙዎቻችሁ ኧረ እንዲህ ነው እንዲህ ነው እንዳትሉ። ምንም ነገር በጣም አሪፍ ነው። እንደውም ማለት ነው፣ አሁን ከለሩ ራሱ የሚገርም ነው። መጀመሪያ አላርጂክ ካለባችሁ ምን ታደርጋላችሁ? እኔ አሁን እዚህ ጋር ተቀብቼ ቼክ አደረኩኝ። ኦኬ፣ ቼክ አስር ደቂቃ አደረኩ። ምንም የለም። ከዛ አሁን ፊት የእንቀባለሁ ማለት ነው። እናንተም በእንደዚህ አይነት መልኩ ቴስት አድርጉ። እዚህ ጋር ወይ እዚህ ጋር ወይ እዚህ ጋር ጠብ አድርጉና ተውት። ምንም ነገር ማይቆጠቆጣችሁ እኮ አላርጂክ ያላችሁ ሰዎች ነው እኔ የምናገረው። ጤነኛ ሰው መጠቀም ይችላል። ኦኬ፣ ግን አስር ደቂቃ ብቻ ነው ፊታችን ላይ የምናቆየው፣ ለአስር ደቂቃ ብቻ ነው እሺ። ኦንሊ ቴን ሚኒት በአንዴ ነው ለውጥ የሚሰጠን። ጽድት ነው የሚያደርገው ከለራችንን ማለት ነው። በዚህ ሰሞን በነበረው ጭቅጭቅ ጥቁርቁር ብያለሁ። እስቲ ወደ ራሴ ተመልሼ ራሴን ልንከባከብ። ማንን ይመቸው ማንን እንዲደሰት ነው? ጠላት፣ ጠላትማ አፈርግጦልኛል እኮ በቃ። እኔን ለማጥፋት የተደረገው የተኬደበት ደረጃ በጣም ነው የሚያሳዝነው። ሰውን በመርዳት ይሄን ያህል ከሆነ ታዳ ወንጀል የሰሩት ምን ይበሉ። በስማ በጣም የሚያሳዝነው። እኔ ሰው ላለመርዳት በቃ ለራሴ ቃል ገብቻለሁ። ከእንግዲህ ማንንም ባይ ባላየ ነው የማልፈው። ተቸግሮ ባይ ማለት ነው። በቃ የተቸገረን ሰው መርዳት ከባድ ነው። እራሳችሁን ከኔ ተማሩ። ብዙዎቻችሁ የዋህ የሆናችሁ ሰዎች እንደኔ ከኔ ተማሩ። እውነቴን ነው የምላችሁ። በጣም ከኔ ተማሩ፣ እንዳትሸወዱ እሳት እንዴት እንደሚነሳባችሁ ማን እንደሚያነሳባችሁ አታውቁትም። ይሄው ኦንሊ 10 ደቂቃ ብቻ ፊቴ ላይ ቆየውና ለቅለቅ እላለው ማለት ነው። አያችሁ፣ እዩት። ባንዴ ነው የሚያጠረው ቆዳን። ዋንዴ ቻሌንጅ ነው። አንድ ጊዜ ብቻ በመጠቀም ቆዳችንን ጥርት ጽድት ማድረግ እንችላለን። አይናችን ስር ጠቆረ፣ የበለዘ፣ ያበጠ ሁሉ ነገር ይጠፋል ባንዴ ማለት ነው። አንዴ ብቻ ተጠቅመን ኦኬ አሁን ከአስር ደቂቃ በኋላ ተመልሼ እመጣለሁ። ከኔ ጋር ቤተሰቦቼ። አስር ደቂቃ ፊቴ ላይ ቆይቷል። በቃ ከዚህ በላይ ማቆየት አይቻልም። በቂ ነው። ጽድት ነው የሚያደርገው። ታጥቤ ተመልሼ እመጣለሁ። አብረን እናያለን ቤተሰቦቼ። እንግዲህ ይኸው ታጥቤ እመጥቻለሁ። በጣም አሪፍ ነው። እሺ፣ አለርጂክ ካለባችሁ አትጠቀሙ። እዩት ጽድት ነው የሚያደርገው አይናችሁ ስር ምናምን ካለ የጠቋቁር ነገር ካለ በጣም ነው የሚያጸዳው። እርስ ማሙድ ጅው አለ አያችሁት፣ እዩት እንዴት ጽድት እንዳለ ፊቴ በአንዴ፣ በአስር ደቂቃ ውስጥ ማለት ነው። ዋን ዴይ ቻሌንጅ ይሄ ነው። አንድ ጊዜ ብቻ በመጠቀም ቆዳችንን ጽድት ፍክት ማድረግ እንችላለን። እንግዲህ ይሄን ይመስላል ውጤቱ። እዩት፣ ይሄ እንዳጸዳልኝ ፊቴም ማለት ነው። ሞይስቸራይዝ አድርጉት፣ ክሬም ካላችሁ፣ ማንኛውም አይነት ኦይል ካላችሁ ከእንትኑ በኋላ ሞይስቸራይዝ አድርጉት ማለት ነው። ኦኬ ይህንን ቪዲዮ ከወደዳችሁት ላይክ አርጉ፣ ሰብስክራይብ አድርጉ እንደተለመደው። ነገ ደግሞ በአዲስ ቪዲዮ ተመልሻ ይመጣለው። በያላችሁ በሰላማችሁ ጊዜ በል ሀገራችንን ሰላም ያርግልን፣ ፍቅሩን ያብዛልን። እንደተለመደው ማለት ነው። እንግዲህ ቤተሰቦቼ የሆነውን ነገር ሁላችሁም ስለምታውቁ እኔ ምንም ደጋግሜ መናገር አልፈልግም። እውነት እውነት ናት፣ ትወጣለች፣ ወታለችም እግዚአብሔር ይመስገን። እኔ ሀቄን ወስጃለው፣ ንጹህ ሰው ነኝ ረዳው እንጂ ምንም ያረኩት ነገር የለም። ሰው መርዳት ይሄ ከሆነ እድሜ ልኩም ባይረዳ ጥንቅር ብሎ ይቀር። አልደግሞም፣ አይለመደኝም፣ ሁለተኛ አላረገውም። ይሄን ደግነት ማለት ነው። በተረፈ ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል ባይ